ዝና ከታገተበት ማምለጥ ችሏል ማለት ነው። ካበልንጠም በኋላ የአበበ መንዲሳ ልጅ ማንም ሊያስቆመው እና ማንም ሊይዘው እንደማይችል ነግራችሁ ነበር። ከዚህም በኋላ መርል መጣውለህ በማለት እየፈከረ ነው የሚገኘው። ቅድስትም ትልቅ ስተት ሰርታለች። ማህሌት ጋር በመሄድ እባክሽ ማህሌት በማለት ከእግሯ ስር ተደፍታ ይቅርታ በመጠየቅና ምሳሌን እንድትመልስላት ትጠይቃታለች። ምሳሌን እንግዲህ የካሌብ ሰዎች አግተዋታል ስለዚህ ምሳሌን እባክሽ መልሽልኝ በማለት ስትማጸናት እሷም እንደነዙላ እንደዚህ እንደምታረጓ ውቄ ነበረ አሁን በደንብ ለምኝኝ ነገር ግን ከለመሽኝ በኋላ አንድ ትልቅ ስራ ሰጥሻለሁ በማለት እንግዲህ መድልብን እንድታስወግድላት ስትነግራት ቅድስትም በዚህ በሀሳቧ ተስማምታ ነው የተመለሰችው ማለት ነው በሌላ በኩል መድልብም እኔ የማረባ ሰው ነኝ፣ አቅመ ቢስ ደካማ ሰው ነኝ ማለት ነው በማለት ራሱን እየወቀሰ ነው የሚ ካሌ ሙሴሳም ለመድልብ በመደወል ከአምስት ደቂቃ በኋላ ዝናን የማትፈታው ከሆነ ምሳሌን አታገኛትም። ምክንያቱም ቆንጆ ሆኖ የተሰራ በመርዝ እንጀራ የተነሰነሰ፣ አሁን ወደ ክላሷ እየወሰዱ ነው። ስለዚህ ከእኔ ጋር ናት ምሳሌ በማለት አስረግጦ ሲነግረው መድልብም እየተንቀጠቀጠ እየተርበተበተ ነው የሚገኘው። ወይኔ በቃ እኔ የማረባ ሰው ነኝ አይደል፣ እኔ የማረባ አጎት ነኝ አይደል፣ ምሳሌን እንኳን መጠበቅ ያቃተ ወንድሙን ማግኘት ያልቻልኩ፣ እያለ ራሱን እየወቀሰ ነው የሚገኘው። በሌላ በኩል ግን ኤፍራታ ምሳሌን ምን ሊያደርጓት ነው? ውሰዷት፣ ምሳሌን መልሰው እኔን ውሰዱ። ምክንያቱም እኔ ነኝ ያጠፋው፣ እኔ ነኝ ወጥመድ ውስጥ የከተትኩት ዝናን። ስለዚህ እኔን እንደፈለገ ያድርጉኝ በምሳሌ ፈንታ እኔን መልሱኝ ስትል ትደመጣለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ምሳሌ ክፍል ዘጠና አንድን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራንም የሆነው ታዲያ ቪዲዮውን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ምሳሌ ታግታለች። የታገተችውም እንግዲህ በካሌ ሙሲሳ ሰዎች ነው ማለት ነው። ያው ዝናን ለማዳን በባለፈው ምን ብሎ ነበረ? ዝና ማለት ለኔ ሁለ ነገሬ ነው። ዝና ቀኝ እጄ ነው። ዝና የወንጀሎች ሁሉ የሚፈጽምልኝ ዋና ራስ ነው ብሎ ነበረ። ስለዚህ ዝናን ለማግኘት የግድ ምንም ደካማ ጎኑን መጠቀም ነበረበት። የመድልብን የመድልብ ደካማ ጎኑ ደግሞ ምሳሌ ነች። ስለዚህ ምሳሌን አግቷታል ማለት ነው። እንግዲህ በተኛበት መድልብ ቀስ ብለው ገብተው የካሌብ ሰዎች ይዘዋት ሂደዋል ማለት ነው። በተመሳሳይ ሁኔታ እንግዲህ በነገራችን ላይ ይህን ያደረገችው ኤፍራታ እና ማህሌት ናቸው። ማለትም ቤቱን እየመሩ ምሳሌ ያለችበትን ቦታ ያሳዩቸው ማህሌት እና ኤፍራታ ናቸው። ኤፍራታን በጣም አስፈራርተዋት ስለነበረ ኤፍራታ በቃ ሀያ አራት ሰዓት ተሰጥቷት ነበር። ያ ማለት ወይ ዝናን እናን ለማግኘት ወይ ደግሞ ምሳሌን ደካማ ጎናቸውን ለመጠቀም ሀያ አራት ሰዓት ብቻ ነበራቸው። ስለዚህ በሌሊት ገብቶ የፍራታን ነው ወስድሻለሁ ብሎ ይሲ ጎታት እባክሽ ማህሌት አድኝኝ አድኝኝ እባክሽ እህቴ እባክሽ አድኝኝ እያለሽ እየተማጸንሻት ነበረ። ነገር ግን ማህሌትም አብራ ነቋ፣ አንተ ግን ማነህ ለምንድን ነው ስምት ወስዳት የፍራታን እባክ ተዋት እያለሽ ስትማጸነው ድንገት ካሌ ሞሲሳ ደውሎ ክዳን ዳኛለች ስለዚህ አሁን ላይ መጥፊያችሁ ነው ሁለታችሁም የሚሆነው አሁን ዝናን የማላገኘው ከሆነ ሁለታችሁም ያልቅላቸዋል። ካልሆነ ደግሞ ደካማ ጎኑን ልትሰጡኝ ይገባል በማለት አስረግጦ ነግሯት ነበረ። እሷም ምሳሌን ምሳሌን ክፍል በማሳየት ና። የነ መድልብን ቤት በማሳየት እንግዲህ ትልቁን ድርሻ ተወጥተዋል ማለት ነው። ምክንያቱም ኤፍራታ ነብሷን ለማደን የግድ ይሄን ማድረግ ነበረባት። ነገር ግን በስተመጨረሻ ተጸጽታለች። ምክንያቱም ምሳሌ ማለት እኮ ወጻ ልጅ ናት። ምንም የምታውቀው ነገር የለም። በምሳሌ ፈንታ እኔ ንብሳዱኝ በማለት ማህሌትን ስትማጸናት ማህሌትን አንቺ የእሷን ያህል ምንም ጥቅም የለሽም ምክንያቱም ምሳሌ ማለት ዝና ለመፈታት ትልቅ የራስ መታታቸው ናት። አንቺ ምን ትጠቅሚያለሽ? ቅንጣት ታላት አትጠቅሚም፣ ኑረሽም አትጠቅሚም ብላታለሽ ማለት ነው። ስለዚህ በቃ ዝና ሲመጣ ያልቅልኛል ማለት ነው ብላ እየተንቀጠቀጠች ነው የምትገኘው። እንግዲህ መድልብ እያሰቃየው ነበረ። ወንድሜ፣ ስለ ወንድሜ ተናገር፣ ምሳሌንስ የት ነው ያደረጋት እያለ ቅጥቅጥ ሲያደርገው እሱ ግን ሊናገር አልቻለም። ምክንያቱም የተማመነበት ነገር አለ። እኔ እኮ ብቻዬን አይደለሁም ብዬህ ነበረ። እኔ እኮ ከእኔ ጋር ምን ያህል ሰዎች እንዳሉ ልትገምት ልታውቀው አትችልም ብዬህ ነበር። አንተ ደግሞ በጣም ፈሪና ደካማ ብቸኛ ሰውነ በማለት መድልብን እያሸማቀቀ ነው የሚገኘው። ነገር ግን እንደዛ እየተደበደበ እንኳን ሊናገር አልፈለገም። ምክንያቱም ብዙ የሚያውቃቸው ምስጢሮች፣ አንደኛ አሁን ምሳሌ ታግታለች፣ ሁለተኛ ነገር ደግሞ ብሩክ ከእነሱ ጋር ስለሆነ የአባትና የልጅ ነብስ በአንተ እጅ ነው። ስለዚህ ልትፈታኝ ይገባል በማለት መድልብን እየጠየቀው ነው የሚገኝ። በሌላ በኩል እንግዲህ ቅድስት በጣም እያስቸገረች ነው የምትገኘው። እባክህ መድልብ፣ ልትፈታው ይገባል እያለች በጣም ቁም ስቅሉን እያሳየች ነው የምትገኘው። እንግዲህ ምሳሌ ስትታገት ምንድን ነው የሆነው? ልክ በሩን ከፍቶ ሲገባ አጋቹ ምድ ልብ ነቅቶ ነበረ። ቤቱንም እያፈላለገ ምንም ያገኘው ነገር አልነበረም፣ ስለሆነ ተመልሶ መተኛት ችሏል። ምሳሌን አይቶ ምሳሌም እንደተኛች ነበረች። ነገር ግን ጠዋት ስትነቃ ቅድስት ስትፈልጋት ምሳሌ የለችም። ምናልባት ቀድማ ተነስታ ይሆናል ዛሬ ብላ ፈገግ ብላ ወደ ኩሽና ስትሄድ ምንም ምንም ነገር የለም። መድልብን በመጣራት አረ መድልብ ምሳሌ ይጠፍታለች ብላ ስቀሰቅሰው እሱም ማርተይን እባክሽ ልተኛበት ምሳሌ ይትሄዳለች በማለት መልሶ ሊተኛ ሲል፣ አረ የለችም መባክ የለችም እያለች እየተሰተማጸ ነው። ደንግጦ ተነስቶ ማታ የሆነውን ነገር አስታወሰና እየተሯሯጡ ሲፈልጓትም ሊያገኛት አልቻሉም። እንግዲህ ቅድስት ግራ ከመጋባቷ ከመደንገጧ ከመረበትበቷ የተነሳ ልብስን የቀየር ሲን አብረው ልትገባ ሁላ ፈልጋ ነበረ። ምክንያቱም የምታደርገውን ነገር ግራ ገብቷት ነበር። የምትይዘው የምትጨብጠው ነገር አታ ነበረ። ወደ ዝና በመሄድም እንግዲህ ከጉልበቱ ስር ተደፍታ ቅድስት እባክ ዝና ልለምን፣ እባክ ምሳሌ እናምጣልኝ፣ እባክ ምሳሌ እናድንልኝ ያደራ ልጄ ናት እባክህ እያለች ስትማጸነው፣ እሱም አንድ ነገር ካደረግሽልኝ፣ እኔ ምሳሌን መልስልሻለሁ ብሏታል። እሱም ምንድን ነው ስትለው፣ እኔን ልትፈጭኝ ይገባል። እኔን ከፈታሺ፣ መድልብን ደግሞ በደንብ ተማጸኙ። ምክንያቱም እኔ ምሳሌን መልስልሻለሁ ብሏታል ማለት ነው። ስለዚህ መድልብንም ስትማጸነው፣ ዞር ብላም መድልብን እባክህ፣ ምሳሌ እኮ ያደራ ልጄ ናት፣ ምሳሌ እኮ ወፃ ልጅ ናት፣ እና እባክህ ልለምንህ ስትለው እሱም ወንድሜስ ብሩክ ሲላት፣ ብሩክ እኮ ትልቅ ሰው ነው። ስለዚህ አንዴ እሱ ጠፍቷል፣ አንዴ እሱን ይዘውታል፣ እሷን ግን መመለስ አለብን። ምሳሌ ብዙ መከራ ያየች ልጅ ብትሆንም ግን ደግሞ መከራ አትችልም በማለት ስትማፀነው ነው። እሱም ከዚህ ውጪ ብሎ አመናቅሯ አውጥቷታል። ምክንያቱም ዝና ተፈታም አልተፈታም ምሳሌን እንዲህ በቀላሉ አይለቋትም እነሱ ዋና ታርጌታቸው አሁን ላይ የሚያስፈራቸው የሚያስደነግጣቸው መድልብ እስከሆነ ድረስ አሁን ምሳሌን ምንም አያደርጓትም። ነገር ግን ለማስፈራራት እና የግድ መድልብን ለመያዝ እንደገናም ደግሞ ዝናን ከዛ ለማውጣት የተደረገ ድርጊት ነው። ነገር ግን በስተመጨረሻ ዝና ማምለጥ ችሏል ማለት ነው። አሁን ሁሉም ግራ ተጋብተው ነው የሚገኙት። በተለይ ደግሞ ኤፍራታ ከምኑ ነው የምገበው እንዴት ነው መሆነው እያለች ገና ዝና ተለቀቀ ሲባል በቁሟ ሽንቷን መሽናት ብቻ ነው ያቃታት ማለት ነው። የቀራት እሱ ብቻ ነው። ምክንያቱም ገና ለገና ዝና ከተፈታ ይገለኛል፣ እንዴት ነው መሆነው? ምንድን ነው ማደርገው እያለች ነበረ። ነገር ግን በስተመጨረሻ ምሳሌ ስትያዝ በምሳሌ ፈንታ እኔን አድርጉኝ ብላ ነበር። ማህሌትም አንቺ ምንም እኮ የምጠቅሜ ሰው አይደለሽም አንቺ የምሳሌን ያህል ቅንጣት ያህል አትጠቅሚኝ ብላታለች ማለት ነው። ቅድስትም የምታደርገው ነገር ግራ ስለገባት መጎስ ጋ ደውላ ምሳሌ ጠፋችኝ፣ ምሳሌን እኮ ወሰዱብኝ የዝና ሰዎች በማለት ስትነግረው መጎስም እንዴ፣ ቆይ፣ መቼ እንዴት የሚሉ ጥያቄዎችን ስጠይቃት እሷም እኔ ምን አውቃለሁ? ግን ወሰዷት። እንዴት ነው ማደርገው? ያደራ ልጄን አሁን ምንድነው መሆነው? ስትል በቃ ተረጋጊ አንቺ የሚሆነውን እናያለን፣ ግን ደግሞ ተረጋጊ ሴላት እሷም እንዴት ብዬ ነው የምረጋጋው? በቃ ዝናን ፍቱት ዝናን ፍቱት እና ምሳሌን ይልቀቃት ምሳሌን ዝናን ከፈታችሁት ይለቃታል እያለች እሱን ትማጸነዋለሽ መድልብንም እንዲለምነውና እንዲያሳምነው ትነግረዋለች። ነገር ግን ዝና ዋና ታርጊቱ ያ አይደለም። ቅድስት ምንም አልገባትም። ባልገባት ነገር ብዙ ነገሮችን እያበላሸች ነው የምትገኘው አውሬዋና ጨካኛ ማህሌትን በደስታ እየፈነደቀች ነው የምትገኘው ምክንያቱም የውላቸውም ደካማ ጎን የሆነችው ምሳሌ ስለተያዘች። ምሳሌ ተያዘች ማለት ደግሞ መድልብን አንደኛ፣ መድብልን ለማጥፋት ሁለተኛ ደግሞ ዝናን ከዛ ለማውጣት የሚረዳው ትልቁ ቁልፉ ምሳሌ ናት። ስለሆነ ቅድስትን እጠቀምባታለሁ በማለት በአንድ ድንጋይ እንግዲህ ሁለት ወፍ እንደሚባለው ቅድስትም ምሳሌ ለማዳን ምንም ማድረግ ይችላለው፣ ምንም ማድረግ አለብኝ በማለት እንግዲህ ወስናለች። ምክንያቱም ማጥፋት ካለብኝ መድልብንም አጠፋዋለሁ ብላለች ምክንያቱም ምሳሌ የአደራ ልጅ ናት ምሳሌ ህፃን ልጅ ናት ምሳሌ ልጅ ናት ብላለች ማለት ነው እንግዲህ ምን ብለዋለች መድልብን እየተማጸነች እየለመነችው ብሩክ እንኳን የራሱ ጉዳይ ብላለች። ብሩክ ብሩክን በጣም ነው የምትወደው በጣም ነው የምታፈቅረው። ነገር ግን ብሩክ ትልቅ ሰው ነው። ብሩክ አንዴ ጠፍቷል። ብሩክ በእነሱ እጅ ነው። ነገር ግን ምሳሌን ማዳን አለብን። ለመከራ የተፈጠረች ልጅ ብትሆንም ግን መከራ ደግሞ አትችልም። ስለዚህ ምሳሌን ነው አሁን ታርጌታችን መሆን ያለበት ምሳሌን ነው ብላለች። እንግዲህ ከዳጣ ጋር ነበር ማሌት ጋር የሄዱት። ይህንም ስትነግራት ደንግጠው ነበረ በሰዓቱ። ነገር ግን ቅድስት ለብቻዬ ማሰብ ይኖርብኛል፣ ለራሴ ጊዜ ያስፈልገኛል በማለት መድልብን እንዴት አድርጋ እንደምታስወግደው እያሰበች ነው የምትገኘው። እንግዲህ ዳጣ ማልዞርላትም ቆይ፣ ሰይጣንማ ቆይ፣ አንድ ባንድ አጠፋቸዋለሁ፣ እገላቸዋለሁ እያለች እይዛ ተመልሳለች ተመልሳለሽ። ነገር ግን በመሃል ካሌ ሞሴሳ መጀመሪያ መግቢያ ላይ እንደነገርኳቸው ለመድለብ በመደወል የማይፈታት ከሆነ ማለትም ዝና የማይፈቱት ከሆነ ምሳሌ በደቂቃዎች ውስጥ እንደምትሞትና እንደሚያጠፋትም ተናግሯል ማለት ነው። በሌላ በኩል ግን መድልምን ብሏል። በፍጹም ዝናን ከዚህ ስጋውን ዘልዝዬ ጥለዋለው እንጂ በፍጹም ልፈታው አልችልም። ምክንያቱም ዝናን ፈታው። ቅድስትም ወደ ዝና በመሄድ እንግዲህ እኔ ምልህ ዝና ግን የምር እኔ ከፈታው ምሳሌን ታመጣልኛለ ምሳሌን ትሰጠኛለ ስትለው፣ አንቺ ብቻ ፍቺ እንጂ ምሳሌን አመጣልሻለው ለዛ ደነዝ ግን እንዳትነግሪው በማለት እንግዲህ ቅድስት ፈትታ ለቀዋለች ማለት ነው። እውነት በጣም ትልቅ ስተት ነው የሰራችው። ቅድስት ቅድስት ከፈታችው በኋላም ቀጥታ ወደ ኤፍራታ ሂዷል ማለት ነው። ኤፍራታ መጣውልሽ በማለት ማህሌትና ኤፍራታ በተቀመጡበት እንግዲህ ኤፍራታን ሲጥ አድርጓታል ማለት ነው። ምክንያቱም እንዴት ነው ከእኔ ላይ እንደዚህ ልታደርጊ የቻልሽው እንዴት ነው አሳልፈሽ የሰጠሽ በማለት ሴት ያረጋት እሷም እኔ አስፈራርቶኝ ነው እገልሻለሁ ብሎኝ ነው ምንም አማራጭ አልነበረኝም ይቅርታ ዝና እባክህ አይደገመኝም እባክህ ሁለተኛ እንደዚህ አይነት ስተት አልሰራም የምትፈልገውን ሁሉ ሆንላለሁ አሁን ስትለው አንቺ ኑረሽም ሞተሽም አትጠቅሚም የማትተረሪ ብሎ ሴት አድርጓታል ማለት ነው እውነት ለመናገር በጣም ከባድ ነገሮች ነው የተፈጠሩ ነበሩት መድልብም ይሄን ባየ ጊዜ፣ እንደተፈታ ባወቀ ጊዜ፣ በቃ አገር እያዝልኝ ብሏል። የሚይዘው የሚጨብጠው ነገር አቷል። በቃ ምን እንደሚያደርግ ግራ ገብቶታል። ቆይ ማን ነው ከጀርባዬ የወጋይ? ቆይ ማን ነው ዝናን የፈታው? በማለት ቅድስት እንደዛ ስትለምነውና ስትማጸ ነው ስለነበረ ቅድስት ቅድስት ወይን የገደልሽ ቅድስት በቁም የቀበርሽ፣ በማለት እየተናደደና እየተበሳጨ ወደ ቅድስት እየገሰገሰ ሂዷል። ቤተሰብ ቅድስት ምን አይነት መልስ ትመልስለት ይሆን ለመድልብ? ቅድስት የተሳሳተችው ስህተት ቀላል አልነበረም። መድልብን እንግዲህ ምን ብላታለች? መሀሌት መድልብን ልታጠፊው ይገባል፣ ልትገዩው ይገባል። ምሳሌን ምን ያህል እንደምትወዳት ታውቃለች። በነገራችን ላይ በጣም ነው የምትወዳት በቃ ልጅ እንደ ልጇ ናት። ምሳሌም ደግሞ እማየ ብለሽ ጥሪ እማይብልሽ ጥሪ እንትላታለች ማለት ነው ስለዚህ በጣም ነው የሚዋደዱት የእናት እና የልጅ ፍቅር ብሏቸው የፍራታም እንግዲህ ማህሌት ማህላቸው ገብታ ማህሌት እንድትገለግል እባክሽ ማህሌት እባክሽ አዲኝ እባክሽ እህቴ እህትሽ አይደለሁም አላሳዝንሽም ለዛውም ታናሽ እህትሽ እያለች ስትማጸናት እሷም የራስሽ ጉዳይ መጀመሪያ አሳለፈች ስትሰጪው በጠላቶች እጅ ስትሰጪው ማሰብ ነበረብሽ አይመለከተኝም በማለት እሷም ዝም ብላ ወዲህ ወዲያ እየተንጎራደደች ነው የምትገኘው። በነገራችን ላይ ነገሩን ከባድ የሚያደርገው ለማህሌት ነው። ማህሌት አሁን ዝና አያድናትም። በነገራችን ላይ ምርልብ እስካሁን ዝም ብሎ የተረጋጋው ስለ ወንድሙ ለማወቅ ነበረ። ስለ ወንድሙ እርግጠኛ ለመሆን ነበረ። ከዚህ በኋላ ግን ሁሉንም ነገር ስላጣ የሚያስቆመው አንዳችም ነገር የለም ብዬ አስባለሁ። ቀጠ ምን ሊፈጠር ይችላል? ዝናስ ወጥቷል። ከዚህ በኋላ ከታገተበት ወጥቷል። ምን አይነት እርምጃ ሊወስድ ይችላል? መድ ልብስ ምን ሊያስብ ይችላል? የሚለውን ነገር በቀጣይ ክፍል ይዤላችሁ ወደ እናንተ መመጣ ይሆናል። ታዲያ ቤተሰቦችዬ ላይክ፣ ሼር እያደረጋችሁ ልታበረታቱኝ በአክብሮት ጠይቃቸዋለው አብራችሁኝ፣ ስለነበራ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ቤተሰብ።